አንዳንድ ሰው አሁን ዩቱብም ላይ ፌስቡክም ላይ የአንድ ሰሞኑን መነጋገሪያ የነበረው አስራት አዲስ ኪዳናዊ አይደለም የሚል ነው። አይደለ ሰብታችኋል። አንዳንዶቻችሁ ይሄ መረዳት ወይም ይሄ ትምህርት አግኝቷችሁ ነው መሰለኝ የመስጠት ነገራችሁ ቀንሷል። አንዳንዶቻችሁ የለም። ግን አንድ በጣም ላረጋግጠላችሁ የምፈልገው ነገር አብርሃም እኮ በአዲስ ኪዳን ነበረ። ለው አብርሃም በአዲስ ኪዳን ነበረ እና አዋርያ ጳውሎስ እንደሚነግሩን የመጀመሪያው የወንጌል መልእክት የሰማ አብርሃም ነው ይለናል። ያለው ኦሪት ወይም ደግሞ ዘፍጥረት ላይ ነው። ግን የአባቶች ግን የሚነግሩን አብርሃም አዲስ ኪዳን ውስጥ ነበረን ነበረንም። ለምን የአብርሃም በረከት ተባለ ለው እግዚአብሔር አብርሃምን ጠርቶ በአብርሃም ውስጥ የዘራረ ግንዱን ሲቀጠል አብርሃምን ከዛ ቤተሰብ የፈለገው ምንድን ሲባል የአብርሃም በረከት በክርስቶስ ኢየሱስ ወደ እኛ ደረሰ ብለን እናምናለን። አራሜ ስለዚህ፣ በጣም የሚገርማችሁ ነገር አስራት በአዲስ ኪዳን ነበረ የምንልበት ምክንያት መጀመሪያው ወንጌል የተሰበከለት አብርሃም ስለሆነ። ስለዚህ ምን ማለት ነው? አሁን በእኔ ቋንቋ በእኔ መረዳት አዲስ ኪዳን ከብሉይ ኪዳን ይቀድማል። ጥላው ብሉይ ኪዳን ነው የሚቀድመው። አካሉ ግን አዲስ ኪዳን ኧረ አንድ ለምን ወንጌል ከነበረ ወንጌል የሚለው ሐሳብ የአዲስ ኪዳን ሐሳብ ነው። የአብርሃም ጥሪ የአዲስ ኪዳን ሐሳብ ነው። ሄሎ ወንጌል ተሰበከ የሚለው ለአብርሃም የአዲስ ኪዳን ከኔ ጋር ናችሁ ወይ እንዳይም ታታባችሁ አብርሃም ድል ባደረገ ጊዜ፣ ጠላቶችን በመታ ጊዜ ለመልከ ጼዴቅ ምን አደረገለት ነው የሚለው አስራትን አስገባለት ይላል። ስለዚህ አስራት ከህግ በፊት ነበረ ለው አስራት ለእስራኤል ልጆች እንዲህ እንዲህ እንዲህ አድርጉ ከማለቱ በፊት ነበረ። በበጎ ፈቃድ የሚደረግ በመረዳት የሚደረግ ለእግዚአብሔር ፍቅራቸውን የሚገልጡበት ነበረ። ስለዚህ መልከ ጼዴቅ አንተ ዘላለማዊ ነህ፣ ስለዚህ ይህንን እረተኛል ይሁላችሁ። አስራት በአጭር ቋንቋ ምን ማለት መሰላችሁ? አንተ ነህ የሰጠኸኝ፣ አንተ ነህ የረዳኸኝ፣ አንተ ነህ ያገዝከኝ አረ አንድ ሰው አሜን ይበለኛ። ይሄ የላቤ ውጤት ነው፣ ይሄ የእውቀት ውጤት ነው ብለን በእግዚአብሔር ፊት መስዋዕት ስናቀርብለት እያለን ያለ ነው። ምንድን ነው? ለአንተ ይገባል። አሁን ምን አከራከረን? በአዲስ ኪዳን፣ አዲስ ኪዳን ውስጥ የለም አለ ብለን ምን አከራከረን? አዲስ ኪዳን የሚበልጥ ጸጋ ደላለው